አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ናችኋ አማን ናችኋ? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ የተመኘው እንሻ አላህ ጣፍቻአለው። ተናፍቃችኋል እንሻ አላህ ትመጣላችሁ ብዬ በተስፋ እጠብቃለሁ ማለት ነው። በስንት ጊዜ ዛሬ ቢቅ ቢቅብያለሁ እንግዲህ አላስቻለኝም ማለት ነው። ምንድነው ያላስቻለኝ ነገር? ለመምጣት የሚያገፋፋኝ ነገር ቢኖር የጽጌና የዳኔ ነገር ነው ማለት ነው። በጣም ስለሚወዳቸው በቃ ቤታቸው ጎራ ይላለው ማለት ነው። እንግዲህ ቤታቸው ጎራ ሲል ምን አየው? ጽጌ ትላንት ነቂሳ ነበር። አዲሱን ሸበላውን ሽቅርቅሩን በኋላ ሊበላይ ለጥፋ አይቼ ነበር ማለት ነው። እንግዲህ ዛሬ ደግሞ ለምንድን ነው እንደዚህ የተነቀሽው? ለምን እሱን ለጠፍሽ ብሎ ዳንኤል መጥቶ በቃ ያላደረገ ነገር የለም ማለት ነው። ቤት ውስጥ ፎቶዋን ሰብሯል። ብዙ ነገር ወርውሯል። ራሷን ደግሞ በንደዚህ ልክ እንደ ኳስ የተጫወተባት ነው ማለት ነው። እውነት እንደ ኳስ ነው ያረጋት። ኳስ ሰው እንደዚህ አይደረጉ። እውነት ጽጌ ግን ቤተሰብ ያላትም አሁን ከዚህ ሶስት ቪዲዮ መሰለኝ እንደዚህ በጣም ጽጌን ሲጫወትባት ይስተውላል ማለት ነው። ለምን ይሄ ይሆናል ማለት ነው? ጽጌ ግን ያደረገችው ነገር ያንተን ብድርህ ነበር የመለሰችው ማለት ነው። ግን ዛኔዳኔን የምታረገው ነገር ፍቅር ነው ወላ ቅናት ነው? ይህን እንደዚህ የሚያረግህ ማለት ነው። ለምንድን ለቀቅማ ያረጋት ዳንኤል ማለት ነው። አረጉድ እኮ ነው፣ ጉድ እኮ ነው። ሆ አንተ በአንተ እጅ የነበረች ጊዜ በጣም ተመልካች ሁሉ ያቃል ማለት ነው። በጣም ነበር በነፍሷ የምትጫወተ ነበረው ማለት ነው። ዱባይ ወስተሀት እንደዛ አዋርደሃት ከሌላ ሴት ሆናህ ከሳ ተነጥላ ይሄዳለው ብለህ ሻንጣህን ይዘ የኮበለልከው እሳት ተናዳ መርዝ ጠጣችው። ረሳ ወንዴ ይሄ ብቻ ለጽጌ ለአንድ ሴት ልጅ ይሄ ብቻ በቂ ነው ማለት ነው። አንቴ ብዙ ጥፋት በጽጌ አሰርተሃል፣ ግን የዱባይ ብቻ ለአንቴ በቂ ነው። ጽጌ የፈለገችው ወን ፈልጋ መርጣ አማርጣ ማግባት መብት አላት ማለት ነው። እውነት እኔ ባየሁት ነገር በጣም ነው በዳኔን የምፈርደው ማለት ነው። በጽጌ ተጫወታባት ነበር። ስለዚህ አሁንም ወጣ ባል ከጽጌ ህይወት ወጣ ባል። እንደ አንድ ሰው ባየሁት ነገር ፊረጂ ቢባል እኔ በዳኔን ፈርድበታለሁ ማለት ነው። በጽጌ ፈርድላታለሁ ደግሞ ሽቤላው የሆነው ሽቅርቅር የሆነው የጽጌ ባል ደሞ ወዴት ገባ ወዴት ነው የሄደው አንተ ለምንድ ነው ጽጌ ስትመታ ስትገፋ ዝም ምትለው ማለት ነው ይሄ ነገር ድራማ ነው ወላ ምንድ ነው ድራማ ነው እንዳትሉ ድራማ ቢሆን እኔ የተሻለ ነው ብዬ ነው ማስበው ጽጌ ያደረገችው ነገር ሀራም ቢሆንም በእኛ ሀራም ነው በሙስሊሞች ሀራም ነው መነቀስ ማለት ሀራም ነው እኛ አላህ ስብሃነ ወተዓላ በሰጣን ሰውነት አንድም ነገር ሰውነታችን አሳምመን ሌላ ሰውነት እንድንቀጥልና የሆነ ነገር እንድናረግ ሃይማኖታችን አበደን አይፈቅድም ማለት ነው። ስለዚህ ጽጌ ያረገችው ነገር ለእኛ አይፈቀድም ግን በነሱ አላውቅም፣ አላውቅም ዚም ብዬ ጥልቅ ቃሌልም የሰው ሃይማኖት እንደዚህ ነው ብዬ ማለት ነው። ግን አድርጋ ነበር። ለምን አደረግሽ አት አትፊው ያላት ነቀሰችው። አንዴ ብታጠፋው እኮ አይጠፋ አንዴ እኮ ታተማል ሊባላል ማለት ነው። ተወኝ ያለችው እንደዚህ እያሰቃያት ነው ማለት ነው። በመሀል ደግሞ የሚሰቃየ ልጅ አለ። ትናንት ምሳ አትነቀሽ ብሎ ይሄ ልጅ የተጨነቀ ነበር። እውነት ለመናገር እምቢ ብላኝ ነበረ የተነቀሰችው ማለት ነው። አንደኛ ላይ ፈጣሪሽን አስቆጥተሻል። ፈጣሪ የሰጣሽ ሰውነትሽ አንሶ እዛ ላይ እንኳን ልብሽ ላይ ሊለጠፍ ግርግዳ ላይም መስቀል አይቻልም ማለት ነው። በእኛ ነው በእኛ በእኛ በሙስሊሞች በቃ በሰውነታችን ላይ እንደዚህ ይለጥፈን አይታሰቡም። እስተክፍር አላህ ስላወራሁትም ማለት ነው እንግዲህ የጽጌን መጥቶ በንደዚህ ልካት ብሎ ቁሱላን ያሳማማት ይገኛል ማለት ነው። በቃ ቁሱላ በቃ ቁሱላ ትላንት የእሱን ፎቶ እዚህ ጋር ለጥፋለሁ ብላ ቁስላለች ማለት ነው። በቁሱል ላይ ቁሱል ጨመርላት ነው ማለት ነው። በቃ አድርሱለት፣ ለሸበላው፣ ለሽቅርቅሩ፣ ለዛኛው ሰውዩ አድርሱላት ጽጌ። ያተደበደበች ነው ቪዲዮ አይመሰለኝ። ቢዲዮ ቢያይ ትላንት በሰራችሁ ቢዲዮ መጥቶ እንግዲህ የሆነ ነገር እንላምፕር። ስለዚህ ዛሬ ደግሞ እንጠብቃለን እሱ ምን እንደ መልስ ምን እንደሚሰጥ መልሱን እንጠብቃለን። በጽጌ ባል ማለት ነው። እውነት ባል ከሆነ እንደዚህ እንደዚህ አሁን እንደዚህ አንድ ሰው ያርገኝ፣ እኔ የኔ ባል ሞታል እንጂ ይፈነዳል እንጂ አይቶ ሲማይ፣ በቃ ይሄንን ሰውዮ ይወገዋል እንጂ ጻጣይ ነው ዳንኤልን ይወጋል እንጂ። ስለዚህ አንድ ሴት ልጅ ባለ ያላት ሴት ልጅ እንደዚህ ስትደረገ ድሮ ፍቅረኛ መጥቶ እንደዚ ሲያደርጋት ኦ እዛ መገዳደድ ነው እንጂ አይቶ ዝም ማለት አይቻልም፣ አይቻልም ነ አይቻልም። ስለዚህ ዳንኤል አርፋ ብትቀመጥ ይሻላል። ባለፈው የመከራ ነገር እንዳረሳ ማለት ነው። ጽጌ ባል፣ ጽጌ ደሞ የፈለገ ታላቅ ይሁን አባቴ አያገባህም ብላለች። ደግሞ እውነት ለመናገር በጽጌ በቃ ለጽጌ ጥሩ ነው ወይሄ ባል ማለት ነው በጣም ጥሩ ነው። ረጋ አድርጎ ይዛታል። ከጽጌ ጸባይ ጋር በጣም ነው የሚሄደው ረጋ ያለ ስለሆነ ማለት ነው። አንድነ ጽጌ ሀሙስ ስታረቁ እ ጁማ ስትጣሉ። በቃ እንደዛ ከምታስቸግሩን ይሄ ሰውዬ ያግባትና በደስታ ጥሩ ቪዲዮ እየሰሩ እናያለን ማለት ነው። የእናንተ ጭቅጭቅ ሰለችን፣ በቃ ሰለችን። ዝም እንድንል ሱሶ ሆኖብናል፣ ቤታችን ጉራይ እንላለን። ስለዚህ የደኒና የጽጌ ጭቅጭቅ ተገላገልን ማለት ነው። ጽጌን ሌላ ባላገባች ማለት ጭቅጭቅን ተገላገል ማለት ነው። ያን ጽጌ መዳኒት ጠጥታ ዱባ ሄዳ ለሽርሽር ሰርግ ነው ብላ ትፈት ብላ አልመጣችም። አስከፍተሃት አንተ ለብቻ አልመጣ እስከዛ ደሞ እዛ ጋ ሄደ የሆነበት ሄድካ አልከረምከም። ከኛ አትለይ ስትባል ስትለማን እምቢ አላልከም። አሁንም ስትለማን ጽጌ እምቢ ትላለች። በቃ ያን አንተ እምቢ ብለሃል አይደል? አሁን ደሞ ጽጌ ተወደደች ተወደደች በቃ አንተ ፍቅርም ከሆነ ቅናትም ከሆነ ሁሉም ነገር ከሆነ አውጥተ ጣለ ወቅ ይቅርብ ይቅርብ ይላልው። አንተ ለህወት ዋጋስት የሰውዮ የሆነ ነገር እንዳያረግ አንተ ቅዥ ቅዥ አትበለ ድሮ ጽጌ ናት ብላ በቀልድ በቀላል አይን እንዳታት ጽጌ አሁን ተለውጣለች፣ ባል ቀይራለች። አንተ አርፋ ብትቀመጥ ይሻልሃል እላለው። ለዳኔላ ደርሶልኝ ዳኔ የሆነ ነገር እንዳያረግ የጽጌ ባል እውነት ፈራሁለት። ሁለት እንግዲህ ሰላማችሁ የብዛ ውድ ሂቶችን ላይ ካርጉ ላይ ካርጉ ጠፋችሁ ጠፋው። እንግዲህ አበረታቱ። አንደኛ ላይ ስራ አንበስቶብኛል፣ ሁለተኛ ላይ ደግሞ መንደር የሚባል መንደር የሚባል ለሽታ ለሽታ በቃ የሆኑ ነገር አስጠልቶኛል ማለት ነው። ዱ አርጎልኝ ስ ለን የሚመች ከሆነ እንዳያስጠላኝ ዱአርጎልኝ። ጨርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ